ቃለ ረቡከ ሊልመላኢከት ኢኒ ኻሊቁም በሸረን ሚን ጢን፣ እና በሰማይ ዓለም እንግዲህ ከሚካሄዱት ውይይቶችና እንዲሁም የክርክር ቃላቶች ለምሳሌ ያህል የነቢዩላህ አደምን ታሪክ ብናወሳላችሁ ከነዚ አሁን ከተባለው ነገር ምን ያህል እንግዲህ የተቀራረበ መሆኑን ትረዳላችሁ ይላል። ነቢዩላህ አደም ከመፈጠራቸው በፊት አላህ ሱብሃነሁ ወተዓላ እሳቸውን እንደሚፈጥር ለመላይኮች አሳውቋቸው ነበር። መላይኮች ደግሞ እንደ ማብራሪያ ቃለ ምልልስ አድርገው ነበረ። እንዴት ነው የምትፈጥረው ለምንድነው ነው የሚል አሁን በአጭሩ ነው የሚገልጸው። በተለያዩ ረጃጅም ስራዎች በደጋግሞ ይነገረዋል፣ ይህን ታሪክ ማለት ነው እና መጀመሪያ ሱረቱል በቀራ ላይ እንደሚለው ኢኒ ጃይሉ ፊልአርዲ ከሊፋ ነው የሚላቸው ለመላይኮች። ቃለ ረቡከ ሊል መላኢከቲ ኢኒ ጃይሉ ፊልአርዲ ከሊፋ እና በመሬት ላይ አንዱ ትውልድ ሌላው ትውልድ የሚተካው የሆነ ትውልድ በትውልድ የሚለወጥ ቁጡር ሰው የሚባል ነገር እፈጥራለሁ ብሎ ነገራቸው። ይህም እንግዲህ ያለበት መላይኮች አይተካኩ፣ አንድ ጊዜ ይፈጠራል፣ የተፈጠረው ዘላለም ይኖራል፣ ተቂያማ ቀን ድረስ እንጂ አባት ሙቶ ልጅ አይተካም። ስበርሳቸውም አይዋለዱ። ከእናንተ ባህሪ ለየት ያለ ባህሪ ያለው ሰው የሚባል አንዱ ትውልድ አባቱ ሲሞት ልጁ የሚተካው እፈጥራለሁ በምድር ላይ ብሎ ነገራቸው። ወይም ከሊፋ ማለት የኔም ፍቃድ ተኔ ተረክቦ በምድር ላይ የሚያሰራጭና ለእኔ ታማኝ ታዛዥ የሚሆን ፍጡር እፈጥራለሁም ብሎ ነገራቸው ለመላይኮቹ ይላል። ይህ እንግዲህ መላይካ የሚኖረው በሰማይ ዓለም ነው፣ አብዛኛው ለስራ ጉዳይ ሳልመጣ በስተቀር ወደ እዚህ ወደ ምድር። እዛ አላህ ስብሓነ ወተዓላ ለመላይኮቹ ይህን ነገር በሚያስተላልፍላቸው ጊዜ መላይኮቹ ደግሞ በበኩላቸው እነዚህ ሰው የሚባሉ ነገሮች ለምን አስፈለጉ የሚል ጥያቄ አነሱ ማለት ነው። ይሄን እንግዲህ ውይይት እንዴት ሊያቀው ይችላል ሰው እዚህ ተቀምጦ አላህ ካልነገረው በስተቀር እዚህ ተቀምጦ ሰማይ አላህ እንዳለ መላእክቶችን እንዲህ ብለው ጠየቁ እሱ እንዲህ ብሎ አብራራላቸው የሚለውን ነገር ለማወቅ አይቻልም። እና ይሄንን እንግዲህ የበለጠ ለመረዳት የነብዩላህ አደምን ታሪክ መመልከት ይበጃል ማለት ነው። እና መላእክቶችን ምናላቸው በምድር ላይ ሰው የሚባል ነገር ፈጥራለሁ ብሎ ነገራቸው አደምን እንደሚፈጥር ማለት ነው። ኢኒ ኻሊቁን በሸራ ሰው ሚንጢን የምፈጥረውም ከጭቃ ነው። የመጀመሪያው ሰው ከእናትና ከአባት አይደለም የተፈጠረው። ከተለያዩ ቦታዎች አፈሮችን ሰብስቦና ቀምሞ ውሃ ጨመረበት። ቦካ ያጭቃው በጣም ከቦካና እንደዚህ እንደሚጎሰጥ ከሆነ በኋላ እንደ ሸክላ ቀረጠው። እጅ፣ እግር ሌላ የአካል ክፍል ሁሉ አዘጋጀለት። ሮሸ የሚባለውን ነገር አብጥቶ ጨመረና ሰው አድርጓ ነሳው አንቀሳቀሰው ማለት እና ይሄንን እንግዲህ መላእክቶቹን ገና ሳይመጣ እንደሚፈጥረውና እንዴት እንደሚመጣ ነገራቸው። አቀቅ ፈኢዛ ሰወይቱሁ ይሄንን አሁን የነገርኳችሁን ሰው በፈለግኩት መልክ ቀርጬና አስተካክሌ ሳመጣው ወነፈኽቱ ፊሂ ሚን ሩሒ ሩሒ የተባለ ሚስጥራዊ ነገር ጨምሬበት ሳንቀሳቀሰው ፈቀዑ ለሁ ሳጅዲን ለዚህ ለተከበረው ሰውዬ እናንተ እጅ የምትነሱ ናችሁ ደቁለት ማለት ትገዱ በማለት አዘዛቸው ማለት ነው። በዛ በትዕዛዙ መሰረት ልክ ፈጥሮት እንዳበቃ ፈሰጀደል መላእከቱ ሁሉም አጅመዑን፣ የአላህ መላእኮች ትንሽም ትልቅም ሳይባል ከከፍተኛ ማዕረግ ጀምሮ ሁላቸውም በስግደቱ ተሳተፉ ለአደም እነሱ ማለት ነው። ኢላ ኢብሊስ ኢብሊስ ብቻ ሲቀረ ይላል። እሱ እዛ አካባቢ ነበር በወቅቱ ትገዚ የሚለው ትዕዛዝ እሱንም ተመልክቶት ነበረ። ታሩ ግን አሻፈረኛልና ወደኋላ ፈነገጠ እስተክበረ ይህን ትእዛዝ ተመቀበል ኮራ ወካነ ሚነል ካፊሪን። በዚህም በኩራት ሳቢያ ተካሃሊዎቹ መሆኑ ተረጋገጠበት የአላህን ትእዛዝ ባለማክበሩ ማለት ነው። እና እንግዲህ ምንድን ነው ኢብሊስ መጀመሪያም መላይካ አይደለም። ትእዛዝ የተሰጠው ለመላይኮቹ ነው። ለመላይካ የተሰጠ ትእዛዝ እሱ ሳይታጠፍበት በመቅረቱ ለምን ተወነጀለ የሚል ጥያቄ ያስነሳል ማለት ነው። ቅድማ መጀመሪያ ተነሱ ዘር እንኳ ባይሆንም ዜግነቱ በቀጥታ የእነሱ ቦታ አካል ባይሆንም በተዘዋዋሪ መንገድ የእነሱ አካል ሆኖ ነበረ ይባላል። ምንድነው የተለያየ ጭሳ ነው የሚቀሰሰው እሱ እነሱ ጋር እንዴት እንደተገናኘ። ባጭሩ ግን እሱ ለተወሰነ ጊዜ መላይኮች ጋራ ኑሮ ነበር ይባላል። በሆነ ነገር በስራ ጉዳይ ተገናኙና እነሱ ወሰዱትና የእነሱ አካል አድርገው እነሱ የሚሰሩትን ሁሉ እየሰራ የተወሰነ ጊዜ እነሱ ጋር ቆይቶ ነበረ። እንግዲህ አንድ ዜጋ ከሌላ ሀገር ሂዶ የተወሰነ ጊዜ ከቆየ በኋላ የዛ የህዝብ አካል ነው የሚሆነው፣ ታብያ ይሰጠዋል ማለት ነው። የዛ የህዝብ አካል እንግዲህ ዜግነት ከወሰደ በኋላ የዜጋዎቹ ግዴታና መብት ተካፋይ ይሆናል ማለት ነው። ከዜጎቹ ላይ የሚመጣ ግዛት እሱንም ይመለከተዋል፣ የሀገሪቱ ህዝብ ከሆነ ድረስ ማለት ነው። መብትም ደግሞ ጥቅም ነገር ካገኘ እሱም ይሳተፋል ማለት ነው። በዛ መልክ ነው ትገዱ የሚለው ነገር እሱንም ያካተተው እንጂ በቀጥታ ትእዛዙ ለመላይኮቹ ነበር የመጣው። እሱም ያጠፋው ይሄ እንደሚመለከተው አውቋል ማለት እኔ እኮ እኔን አይመለከተኝ መስሎ የነበረ የሚል ምክንያት አልሰጠም። ለምን አልሰገድክም ሲለው ሌላ ምክንያት ነው የሚሰጠው። ወደፊት እሱ ራሱ ማለት አሁን እንግዲህ ለአደም አልሰግድም አለ። ምቀኛ ነውና ጅን በመሆኑ አስሉ ካነ ሚነ ጅን ይላል። ስረቱ ከፍላይ ተፈሰቀ አና እምረ ረቤ ዘርተ ልጓም ይጠልፋል እንደሚባለው መላይኮች ሲባሉ ምቀኝነት ምናምን የለባቸው ንጹሀን ናቸው። ይሄ ግን የጅን ዘር በመሆኑ ይሄ አደም ከጭቃ ተፈጥሮ ከኋላ የመቶ እንዴት ይሄ ሁሉ መላይካ ለሱ ይስገድለት ተብሎ ክብር ተሰጠው፣ እኔ ደግሞ ተኑር ተናር ተሳተፈ ጥሬ ብርሃናማ ከሆነው ነገር እንደገና አሁን ለሱ እንዲነሳ ያዘኛል እንዴ አለና ምቀኝነትና ትዕቢት ይዞት ከስደቱ ወደኋላ አፈነገጠ። ኮራም ተካሃጅቦችም ሆነ ይላል ይህም በሚያደርግበት ጊዜ ባል ያ ኢብሊስ አለው ማመና አንተ ሊማ ፈለቅቱ እኔ በጀ ለፈጠርኩት የተከበረ ፍጡር አልፈግድም ብለህ ወደ ኋላ ያፈነገጥክበት ምክንያቱ ወይም የከለከለ ነገር ምንድን ነው ብሎ ጠየቀው እያወቀ። ይሄ እንግዲህ የወቀታ ጥያቄ ነው ማለት ነው። ጉዳዩን እንዲያስረዳ ሳይሆን አንተ የሁሉ ክቡራንና ንጹሐን መላይካ እየሰገድ ኔን ትዛዛት ብሎ እኔ ራሴ የፈጠርኩት አለ። እንግዲህ ለአደም የአደምን ክብር ሲያንጸባርቅ ነው። እኔ እንኳ በእጄ ፈጥሬው አልተጠየቅኩትም። እኔ ረቡ ሰማዋቲ ወል አርድ የሆንኩት ጌታ እሱን ፈጥሬ አንከባክቤ እንደገና ትገድለት ስልህ አንተ መሲሉ ፍጡር የሆንከው ትንቀዋለህ፣ እንደ እኔ ያከበርኩትን ማለት ነው። አስተክበርተ አሁን ነው ይሄ ኩራት በሽታ ድንገት ያጋጠመህ አም ኩንተ ምን አል ዓሊን፣ ወይም ቀደም ብሎ ይሄ አይነት በሽታ ተጠናውቶ ቆይቶ ነበረ። መቸ ነው ነው እንዲህ አይነት በሽታ የለከፈ ይለዋለህ ማለት ነው። እና አንቁተ ሚነል አሊን ማለት ያው አስተክበርተ ጋር ማዕናው አንዲህ ነው። እስከ ዛሬም እንዲህ አይነት ኩራተኛ ነበርክ እንዴት? ወይስ አሁን ነው ይህ አይነት በሽታ የመጣብህ? እንዴት እንዲህ ልታደርግ ቻልክ በማለት ጠየቀው ማለት ነው። ይህም በሚጠይቀው ጊዜ እንግዲህ ትእዛዙ ለመላይኮች ነው እና እኔን አይመለከተኝም ቢልኑሮ ኑሮ እውነት በዚህ ጉዳይ ስሜት ቢሆን ኑሮ ቀላል የሆን ነበር ችግሩ ማለት ነው። ግን እሱ ልክ እንደተባለው ኩራት እና ምቀኝነት ነው የከለከለው። ሊያወጣ ነው መልሱ ላይ ቃለ አነ ኸይሩ ሚንሁ። እኔ እንኳ ትእዛዙ የሚመለከተኝ አላጣሁትም፣ ግን በእኔ አመለካከት አልጎበሱ ከዚህ ስገድለት ከምትለው ከጭቃ ከተሰራው አደም የተሻልኩና የበለጥኩ ነኝ ብያምናለሁ። ታዲያ እኔ የተሻልኩት ለደካማው እንዴት ሰግዳለሁ? አላ ከለቅተን የሚናሪ እና እኔ የተሻልኩ ለመሆኑን ማስረጃው ምንድን ነው? አለ ከሳት ነው ሚን የፈጠርከኝ። ወከለቀንጃን የሚማርጅ የሚናር እንዳለው ከሳት ነበልባል ነው የፈጠር። የሳት ነበልባል ብርሃናማ ነው፣ አፈር ጨለማ ደግሞ ከባድ ነገር ነው። ስለዚህ ከኑር ተመሰለው ከሳት የተፈጠርኩት ለዚህ ለጭቃውና ለደካማው ለምን ተዋርጅ? አላ ወኸለቅተው ሚን ጢን፣ እሱን ከጭቃ ነውና የፈጠርከው በማለት የአደምን ደካማነትና የእሱን ብርቱነት ገለጸ ማለት ነው። ይህ ጊዜ እንግዲህ ከድጡ ወደ ማጡ እንደሚባለው ወደ ባሰው ችግር ገባ ማለት ነው ፊት አለመስገዱ መለስተኛ ስህተት ነበረ ያው የአላህን ትእዛዝ በማጠፍ አሁን ግን አላህን የመከራከር ሁኔታ መጣ የኔ አለመስገድ ሳይሆን የሚያስገርመው እያለ ነው ጎበዝ የአንተ ማዘዝ ነው እኔ የተሻልኩትን ከብርሃን የተፈጠርኩትን ከጨለማና ከጭቃ ለተፈጠረው ዝገር ሲል ተሳስተ ነገሩ የሚገባው በተጋላቢጦች ነበረ እያለ ነው። በእጃዙር ማለት ማለት፣ ስለዚህ አንተ ይልቁንስ ባታሰጥ ጥሩ ነው የሚል ይመስላል በስሜቱ ማለት። ይህንን በሚለው ጊዜ እንግዲህ አላህ ሱብሓነሁ ወተዓላ ወጥሮውን ፈርዶበታልና አሁን ያ ውሳኔ ሊያሳልፍበት ነው ማለት ነው። ቃለ ፈኽሩጅ ሚንሃ፣ እንግዲህ አሁን የኔን ትእዛዝ ተማጠፈህ፣ አልፈ እንደገና ትእዛዙ ህገ ወጥ ነው ለእሱ መስገድ አያስፈልግም የምትልከው ከሆንክ ይሄ የትብተኞች እና የወንጀለኞች ቦታ ስላልሆነ በጀነት አካባቢ ሰማይ ነበር ይባላል። በል አሁን ከዚህ ከጀነት ቦታ ውጣ አለ። የባለጌ ቦታ አይደለም ይህ ቦታ። ፈኢነከረጂ አንተ ከአሁኑ ደቂቃ ጀምሮ ከአላህ ራሕማ የተባረር ትርጉም ነህና በል ውጣ፣ ለማንኛውም በማለት የስንብት ትእዛዝ ሰጠው ማለት ወኢና አለይከ ለአነት ከአሁኑ ጀምሮ በአንተ ላይ የኒርግመች ይፈርብሃል። ኢላ የውሚዲን እስከ ፍርድ ቀን ድረስ ተቂያ ማለት ድረስ ተቂያማ ቀን ሲደርስ ይቆምለታል እርግመቱ የሚል ጥያቄ አስነሳል አይ ቆም የዛ ጊዜማ ውጤቱን ያገኛል ተቂያማ ቀን ድረስ ሲረገም ይከርምና የዛ ጊዜ የእርግመቱን ውጤት ያው ጃሃንም ይወርዳለ ማለት ነው ይህንን በሚለው ጊዜ ቅስስ አላለውም አልደነገጠም ጎበዙ ልበል እንዳና ነውና ማለት ምን አለ ሌላ ደባ ለመስራት ሌላ ህገወጥ ጥያቄ ያቀርባል ማለት ነው ቃለ ኢብሊስ ረቢ አንዚርኒ ኢላ የሚባስ በል ያልከውን ሰምቻለሁ፣ አለ እንደቀላል ነገር ብቻ። እኔም የምጠይቀ ነገር አለኝ። ሰዎች ወይም ፍጥረታቶች ቂያማ ቀን ደርሶ እስከሚነሱ ድረስ ረዘም ያለ እድሜ ብትሰጠኝ ይፈልጋለሁኛ። አንተም በጌትነት ውሳኔን አሳልፍ፣ መብትህ ነው ማለቱ ነው። እኔ ደግሞ ምንም ተሳሳትክ ብትለኝም በባርነት መብት ያለኝ ይመስለኛል። እና መብት የምንለው ጌታዬን መጠየቅ ነው የምፈልገውን ነገር እስተ ቂያማ ቀን ረዘም ያለ እድሜ እንዲሰጠኝ ይፈልጋለሁኝ። ይህን ከሰጠኝ ምንም አይደለም ይላል ማለት እቃ እንዳልጠፋ ከጀነት መባረር ዘዘን ዘዘላለም መረገም የሚያህል ነገር ሲወሰንበት ጌታ ይቅር በላይ ማለት ሲገባው ፈርዶበታልና እንደገና ሌላ ነገር ያመጣል ማለት ነው። እንደውም እኩይ ተግባሩን ለማራመድና ለማስፋፋት ተንኮል ያዘለ ጥያቄ ነው የሚያነሳው ማለት ነው። እስተ ቂያማ ቀን ብቻ ረዘም ያለ እድሜ እንዲሰጠኝ ይፈልጋለሁኝ። እንዲያልከው እኔ ጥል ላይ ይችላል ጀነት ምትረግመኝ ምንም አይደለም ማለት ነው። ይሄም በምን ቃለ ፈኢንነከ ሚነል ሙንዘሪ ሷደ ፈልቀተር አላህ Subhanahu Wa Ta'ala ወትሮውንም ረጅም እድሜ እንደሚኖረው ያቅ ነበረና አንተ ተምቆይት እድሜ ይረዝምልሃል። እንግዲህ እዚህ ላይ አንድ ልብ ማለት የሚገባን ነገር አለ አሁን ኢብሊስ ተከፍተኛ ደረጃ አላህ ጋር ፍጥጫ ፈጠረ ማለት ነው። መጀመሪያ ትእዛዙን ጣሰ። እንደገና ለምንድን ነው ትእዛዙን ያላከበርከው ሲለው፣ እንደውም እኔ ከእሳት የተፈጠርኩት ከጭቃ ለተፈጠረው መስገድ የለብኝም፣ ይሄ ትእዛዙ ራሱ ህገ ወጥ ነው በማለት ወንጀሉን አስፋፋ። ከዛ ደግሞ ቀጠለና ተውባ መጠየቅ ሲገባው ረጅም እድሜ ስጠኝ አለ። ይህም ሌላ ወንጀል ነው ደግሞ ይሄ ራሱ መጠየቁ መጠየቁ ሳይሆን ጥያቄው ውስጡን ያዘለው ተንኮላለ ማለት ነው። ይህን ረጅም እድሜ ከተቀበለ በኋላ ሌላ ወንጀል ለመስራት አቅዶ ነው ይህን የሚጠይቀው ማለት ነው። እንጂ ለተውባ ወይም ምክር ሊያደርግ አይደለም። እና ድርብርብ የሆኑ ጥፋቶችን እንግዲህ ያይጎ ደግሞ ገባ ማለት ነው። በስተመጨረሻ ሰዎች ከሞት ከሚነሱ ድረስ ምን አትረዝምልኝ ይህንን ይሄንን እንግዲህ ሁሉ ወንጀል እየፈጸመ አላህ ያንተና ቢጣ አልቀበልም፣ ዱዓህ መቅቡል አይደለም፣ አልሰማህም ብሎ አልዘገውም። መብትና ግዴታ ነውና በባርነቱ የመጠየቅ ስልጣኑን አልነፈገውም ማለት ነው። ጠየቀ ተቀበለው በቂያማ ቀን አንተ እንደ በገደብ እንኳ ባንስማማ ይለዋል። ኢላየ የውም ዩብዐሱን የሚለውን በቀጥታ ይቀበለው ምርግ ግን ወደዛው ጠጋ የሚል ሁኔታ እንደሚፈቀድለት ነው ማለት ነው። እሱ ምንድነው ቂያማ ቀን ደርሶ ሰዎች ከተነሱ በኋላ ሞት አይኖርም። ከዛ በኋላ የጀሃነም ሰው በጀሃነም ይኖራል ዘላለም፣ የጀነትም በጀነት ይኖራል። ከሞት ለማምለጥ የሚፈልግ ነበረ ማለት ነው እስከሚነሱ ድረስ ካለ ከተነሱ በኋላ ሞት የለምና፣ አላህ ስብሓንሁ ወተዓላ ኩሉ መን ዓለይሃ ፋን ወየብቃ ወጅሁ ረቢከ ዙልጀላሊ ወል ኢክራም የሚለውን ህግም ሊያናጋ ፈልጎ ነበር ማለት ነው። እኔ ብቻ ነኝ የምቀረው ሌላው ፍጥረታት ሁሉ ይጠፋል ስጥል ይኸው የስ መይ ሞት ይል ነበር ነገር ሞ ዙሮ ማለት ነው ይፈታል። እዚህ ላይ ተነቃኩ እና አንተ እንደምትለው እተመነሻው ዕለት ሳይሆን አሉ ቃለ ፈኢንነከ ሚነል ሙንዘሪን ኢላ የውሚል ወቅቲል መዕሉም እስከ ተወሰነ ጊዜ ድረስ እኔ የማቀው ጊዜ ያለ ፍጥረታት ሊቆይ የሚችልበት እዛች ድረስ ላቆይ ይችላለሁ። አንተ የምትለው ዳር ድረስ ግን አልወስድም አለው ማለት ነው። እና ምንድነው ነፍከተል ቁራ ማለት ነው። የመጀመሪያውን ፊት በሚነፋ ጊዜ ፈሶይ ቀመንፊት በማዋጅ ወልአርዚ የሚለው አያት እንደሚጠቅሰው በሰማይ በመሬት ውስጥ ነፍስ ያለው ሁሉ በሙሉ ይረግፋል። የዛ ጊዜ አንተም ትጨመራለህ። ከዛ አልፈህ ግን መነሻው ድረስ መሄድ አትችልም አለው ማለት ቢሆንም በመጠኑ ነው እንጂ። አሁን አቤቱታው እንግዲህ የተነፈገው ዘጠና በመቶ ተሳክቶለታል ማለት ያው፣ ረጅም እድሜ እያገኝ ነው። እሱ የሚፈልገው ረጅም እድሜ ተፈቀደለት፣ ወንጀለኛ ከመሆኑ ጋራ በዱኒያ ዱዓህን ጨርሻ አልቀበለህም አላለው አላህ ሱብሓነሁ ወተዓላ፣ ህጉ የሚፈቅደውን ያህል ተቀበለው። ከዛ በኋላ ይችን ካረጋገጠ በኋላ የአላህ ቃል እንደማይሻር ያውቃል። ይችን ከጨበጠ በኋላ ድንፋታው ይለቅ ነው ማለት ቃለ ፈቢዒዘቲከ በክብሩ በልዕልና አምላለሁኛል። በክብሩ የሚምለው ለመወንጀል ነው፣ ለእወየናው አጅመዒን እንኳን ይችን ረጅም ዕድሜ የፈቀድክልኝ እንጂ ይህንን አደምንና ዘሮቹን በምችል ሁሉ አቅም ይባቅ ታልመታቸውና ታላጠፋቸው፣ ታላጠማቸው እንደማልቀር ነው እንዳሁን ያዘንኩት ባጭር ትቀጨኛለህና ጥላቶች እንደፈለጉ ፈለጉ ኸይራት ሰርተው ጀነትን ይዘለቅቃሉ ብዬ ነበር የሰጋው። ረጅምም የከሰጠኝማ በዛ በእኔ እየታገዝኩኝ እነሱን በግራ በቀኝ እያዋከብኩኝ ሁላቸውንም ለጥሜት እንደምዳደርጋቸው አልጠራጠርም፣ በማለት የወንጀል ድርጊቱን እንግዲህ እቅዱን ይፋ አወጣ ማለት ነው። ሁልቸው ኢላ ኢባሌከ ሚንሁን ሙክበት ደግሞ በጣም ጥንቃቄ አለማል። ይህንስም ደግሞ በሙሉ የአደምን ዘር አጠፋለሁ ማለት አይደለም። ይሄ ደግሞ ህጉ እንደማይፈቅድለት ስለዚህ ያውቃል። ተባሮች አንተ ሁን ብለህ ያነጠርካቸው የመረጥካቸው ይኖራሉ። እነዛ መቼም ታቅሜ በላይ ጥቂት ናቸው። ያመልጣል ወቀሊሉ ምን ባ የሸኩር እንዳልከው እኔ የተወሰኑት ነቢያቶች ሲዲቆች አዳዎች የሚባሉት የተወሰኑት አንተ ልዩ ጥበቃ የምታደርግላቸው ያዳያዙትን ይችላል። ሌላውን ታራውን ህዝብ ግን ነደው አለ ግድ የለም ቆይታ ያለም አለ ማለት ነው። ይሄን በሚሉበት ጊዜ አላህ ደግሞ ሱብሓነሁ ወተዓላ ምን አለው? قال الله فالحق فانا الحق እኔ እውነተኛው ጌታ ነኝ። አህ ወልሐቅ አቁ እውነትንም እናገራለሁ። የሚቀጥለውን መግለጫ ስማ እንግዲህ የኔ አባባል ውሸትም እንደማይሆን የታወቀ ነውና ማለት ነው። ለአምላ አነ ጀሃነም አንተ የምትለውን አድርግ፣ እንዴተነባሁ ከተሳካነ ሞክር። እኔ ግን ጀሃነምን እሞላታለሁ፣ ሚንከ ከአንተ ጀምሬ ወሚ መተድከተከታዎች ሚንሁም ከሰዎችም ጭምር ያንተ ተከታዎች ከሆኑ ጀሃነም መሙልያ አደርጋችኋለሁ አጅማሂን በአጠቃላይ ብዬ ወስኝ ያለሁና ይህንን ካወቅህ በኋላ አንተም እነሱም ይህንን እንግዲህ እንደሚያቀትልባቸው ካወቁ በኋላ ከአላህ ይልቁን ሰይጣን ይሻለናል ብለው አንተን የሚከተሉና የሚያጅቡ ካሉ አንተው ጋር ተጠቃለው የጀሃነም መሙሪያ ይሆናሉ የሚለውም የማያወላዳ ውሳኔ መሆኑን እወቅ በማለት ነገረው ማለት ነው። የሚያስከትለውበትን እንግዲህ ውድ ይሄ በአንደኛው አባባል ነው። ወይም ፈልሐቁ ማለት ፈልሐቁ ሚኒ እውነት የሚመለጨው ልጊዜም ከኔ የሚቀጥል የምነግርህ ቁም ነገር ስማ ማለት ነው። ወልሐቅ አቁልበት እውነት እልሃለሁ። ለአምላአነ ጀሃነመ ሚንከ ጀሃነምን ከአንተና ወሚን መንጠሪ አከ ሚንሁም ከነዚህ ከሰው ዘሮች ተከታዎች ከሆኑት አጅማዒን በጥቅሉ በማንኛውም ጊዜ በየትኛውም ቦታ ያንተ ተከታይ የሚሆነውን የሰው ልጅና የግል ልጅ አጠቃልል የጀሃነም ሙሊያ አደርገዋለሁ የሚለውን አዋጅ አውጭቻለሁ። ይህንን ታወቅና ከሰማ በኋላ ከአላህ ይልቁንስ ሰይጣን ይሻለኛል ብሎ አንተ ጋር የሚጃጃል ካለ ይሞክር ይቸገርኝ፣ አለው ማለት ነው። ቁለሁም ያ ረሱለና ለና እንዲህ በል መለክተኛችን ሆይ ይላቸው አለነብ ማ አስአሉኩም አለህ ሚን አጅሪ ይህን ቁርአን ለእናንተ በመንገዴና በማስተማሬ ልዩ አገልግሎት ክፍያ አልጠይቃችሁም በላቸው። እንግዲህ አላህ ስብሓነሁ ወተዓላ ገና ወደ ፍጫ ማቀን የሚያጋጥመውን ነገር ሁሉ እንደዚህ ምስጥሩን እያወጣ እየዘረዘረ እውነቱንና ውሸቱን እያበጠረ ሲናገር ለሰው ልጆች ምን ያህል ጸጋና ክብር ነው ማለት ነው። ይህንን የመሰለ ጠቃሚና ገንቢ እውቀት ሰጣችሁ። እስቲ ባይሆን የዲካም ዋጋ ያን እንዳው ትንሽ የትራንስፖርት እንኳ ክፈሉኝ ብዬ አልጠይቃችሁም በላቸው። በነፃ ነው አላህ የመደበላችሁ። እሱ ነው ወረታውን የሚከፍለው እንጂ ከእናንተ ቢያው ሀብታሙን በነፃ መማር ይችላል። ብለ በርን ክፍት አድርግ ይላቸዋል። ወማ አለን ይኖርሙ ተከኝ እኔ ደግሞ የማልችለውን ነገር እችላለሁ ብዬ የምትረዳልም አይደለሁም አላህ የነገረኝንና ያስተማረኝን ነው እንጂ ለእናንተ የምነግራችሁና የማስተምራችሁ። እናንተ የምትጠይቁኝን ሁሉ በሙሉ መልሳለሁ ብዬ የማልችለው ማቅ ውስጥም ደግሞ አልገባም። አልገባ ይሄ የሚያልፈው ምንድን ነው እንግዲህ አላህ መልእክተኛ ከሆነ ሁሉን ነገር ታውቃለህ ማለት ነው። ወደ ወደፊት ሲመጣ የሆነ ዘመን ምን ይመስላል ሰላም ነው ጦርነት ጥጋብ ነው ቁራ እያሉ እንደ ጠንቋይ ወደፊት የሚመጣውን ነገር ሁሉ በዚህ ቢመልስ እንዲነግሯቸው ይህ የዱኒያውን ነገር የእነሱ ሕይወት ጋር የሚገናኘውን ነገር ይወተውቱ ነበር፣ ይህን እንዲነግሯቸው። እኔ የአላህን ፍቃድ ተውሒድን እንዲያስተምርና አላህ የሚፈልገውን ነገር እንዲያስተባብራችሁ ነው እንጂ የመጣሁት እንደው ዝም ብዬ እናንተ የምታነሱት ጥያቄ ሁሉ የሆነ አልሆነውን እሸፍናለሁኝ እያልኩኝ የምግዘረዘር ሰው አይደለውም። እማውቀውን ጌታ የነገረኝን እመልሳለሁ። የማላቀውን ደግሞ ታቅም የበላይ የሆነውን አላሁ አለም ናለሁ። እንደ ቀማ ቀን ያለው ለምሳሌ መተሳት ይባል መልመሱሉ አንሀቤ አለም ሚነሳኤል ይላሉ ማለት ነው። ታዲያ እንግዲህ እንዲህ አይነት ግልጽ የሆነ አስተማሪ ሊጠላ አይገባውም ማለት ነው። ወይ ጥቅም ጋር አያይዞ እኔ የማስተምረው ገንዘብ የሚከፍለኝ ብቻ ነው፣ ግን ኑሮ መክፈል የማይችለው ሰው እኛ ልንቀር ነው እንድር ብሎ አመፅ ይፈጥር ነበረ ማለት ነው ወይም ደግሞ የሚችለውንም የማይችለውንም እያዘባረቀ ዝም ብሎ ውሸቱን ምንሆን እያገዘብገዘ ቢሆን ያወናባጅ ነው፣ አገር ሊያጠፋ ነው ተብሎ ተቃውሞ ሊመጣበት ይገባው ነበረ። እኔ ግን ሁለቱም ችግሮች አሉብኝም በላቸው ማለት ይኖ ኢላ ዚክሩ ለዓለሚ በእኔ አንደበት በት የሚነገረውና የሚገለጥላችሁ ነገር ለዓለም ሕብረተሰብ ትልቅ መመከሪያና መገሰጫ የሆነ ቁም ነገር ነው እንጂ እንደ በቀላል ላይ የሚታይና የሚታለፍ አይደለም። ወለተዕለሙነ ነበአሁ ባዴሴ እና ይህንን የመሰለ መለኮታዊ መመሪያ ከደረሳችሁ በኋላ አንቀበልምና አንከተልም ታላችሁ። ይህንን የማስተባበሉ ውጤት ዜናው ወደፊት ይደርሳችኋል። ይህን የካደሰው ምን እንደሚያጋጥመው ወደ ወደፊት ያው ንጥቂት አገኝታላችሁ፣ ቦታው ላይ ስትደርሱ በሚያም በሚያምሆነ በአከራ በላቸው ይላል።